ነቢየ እግዚአብሔር ዳዊት አለ እግዚአብሔር ምኔ ነው የሚያሳጣኝ የለም እረኛችን ነው እግዚአብሔር እረኛ በጎቹን የበሉትን በልተው ይኑሩ ነው የሚለው የኔ እረኛ፣ እግዚአብሔር ግን አለ ዳዊት፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል። የትም ይብላ ብሎ አይነዳኝም። የለመለመ ሳር መርጦ በለመለመ መስክ ያሳድረኛል። በእረፍት ውሃ ዘንድ ይመራኛል። ጎርፍ ይጠጣ ብሎ ጎርፍ ላይ ወስዶ ያሰማራኝም። በእረፍት ውሃ፣ በተረጋጋ ሰላም ባለው ውሃ ላይ ወስዶ ያጠጣኛል። ነፍሴን መለሳት። ስለ ስሙም በጽድቅ መንገድ መራኝ እኔ የእሱ በግነኝና ወደ ገደል ልገባ ስል ነፍሴን መልሶ ደመ ነፍሴን መልሶ እረኛዬ እግዚአብሔር በጽድቅ መንገድ በመልካሙ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። አውሬ ቢመጣብኝ ተኩላ ቢመጣብኝ ሊበላኝ ቢመጣ አንተ እረኛዬ ከእኔ ጋር ነህና ምን አልን? አልፈራም። በበትርህና ምርኩዝህ እነሱ ያጽናኑኛል። ምንህና ምንህ አንዱን ምርኩዝ ይመረኮዝበታል፣ ደግሞ ይመታበታል። አረ ስለዚህ በትርህና እነሱ ምን ይሉኛል? በትር ያጽናናል። እኔ ግን እረኛዬ በትሩን የያዘው እኔ ሊጠብቅ ነው ብዬ ሳስብ እጽናናለሁ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ወደ ነፍስ ስንመልሰው እግዚአብሔር እረኛችን ነው፣ የሚያሳጣን የለም። በለመለመ መስክ በገነት ያሰማራናል። በእረፍት ውሃ በጥምቀት ወደ ቤቱ ያስገባናል። ነፍሴን መለሳት አለ። ከሲኦል ወደ ገነት መለሳት። ስለ ስሙም በጽድቅ መንገድ ወደ ገነት መራኝ። በሞት ጥላ ሲኦል እንኳ ሲኦል እንኳን በወርድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ መስቀል፣ የክርስቶስ በትሩ ምርኩዙ መስቀል ነበር። ተመቶበታል፣ በትሩ ነው ምርኩዙ ነው ተሸክሞታል። በትርህና ምርኩዝ መስቀልህ ያጽናናኛል። ሁላችንን ያጽናናን እግዚአብሔር። ስለዚህ እግዚአብሔር እረኛችን ነው። ይህ እረኛ አንድ መቶ በጎች ነበሩት ይላል። የጠፋበት ስንት በግ ነው? አንድ በግ። ያሉት ስንት ናቸው? ሃዲጎ ተነገድ? ሲሉ አልሰማችሁም? አባቶቻችን ዘጠና ዘጠኙን ነገድ ትቶ ማእከለ ባሕር ቆመ፣ በባህር መካከል ቆመ። ዘጠና ዘጠኝ ነገድ የተባሉት ቅዱሳን መላእክት ናቸው። አንድ በግ የተባሉ እኛ የሰው ልጆች፣ የአዳም ልጆች ናቸው። ዘጠና ዘጠኙን በጎች ትቶ ስንት በግ ፍለጋ መጣ? ይህ ማለት የወደቀውን የሰው ልጅ ፍለጋ መላእክትን ትቶ መላእክትን ልሁን ሳይል ሰው ልሁን ብሎ የሰውን ባህሪ ተፈጥሮ መርጦ ከሰማይ ወደ ምድር ወረደ። እስኪያገኘው ድረስ ፈለገው። ክርስቶስ እስኪያገኘን ፈለገን። ባገኘው ጊዜ በትከሻው ምን አለው? ተሸከመው የተባለው የሁላችንን ኃጢአት ክርስቶስ በመስቀል ላይ ምን ብሏል? ተሸክሟል። ነስ ደዌነ ጾረ ሕማመነ፣ በእውነት በደላችንን ተሸከመ። በእርሱ ቁስል እኛ ምን አለ ተፈወሰ ስለዚህ ይህ እረኛ የተባለው እግዚአብሔር ነው እግዚአብሔር እረኛ ነው እረኝነቱም በጣም የተለየ እረኛ ነው በነገራችን ላይ እረኛ ቀን ከጠበቀ ሌሊት ይተኛል ሌሊት ከጠበቀ ቀን ይተኛል እግዚአብሔር ግን እኛን ሲጠብቅ ምን አይልም አይተኛ እኛ ተኝተን አይተኛም እግዚአብሔር ህዝቤን የሚጠብቅ አንቀላፋ እረኛ በግ ጠብቆ ጠብቆ መጨረሻ ላይ ምንድነው የሚያደርጋቸው ወይ ራሱ አርዶ ይበላቸዋል፣ ወይ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣል። እግዚአብሔር ረኛችን ነው አርዶ ይበላናል ይሸጠናል? ባይሆን እረኛው መድኃኔ ዓለም ክርስቶስ ስለኛ እኛ በሰላሳ ብር ምን ብሏል። አይገርምም? በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። ስንት ትገዛለህ ተባብለው በሰላሳ ብር ይሸጥ። እረኛ በጉን አርዶ ሥጋውን ይበላል፣ ቆዳውን ገፎ ይለብሰዋል። የእኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደሙን እንበላለን። ምግብ አድርጎ ለበጎቹ ራሱን የሰጠ እረኛ ነው ክርስቶስ። እረኛ በጎቹን ቆዳቸውን ገፎ ይለብሳል። የእኛ እረኛ ክርስቶስ ግን ስለ እኛ ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥሮ ተሰቅሏል ዕርቃኑን። በጣም ይገርማል የክርስቶስ እረኝነት። በጣም አሁን እኛ ለምሳሌ ለአመት በዓል ቤታችን በግ ገዝተን አመት ባል እስኪደርስ አስረ ነው ትንሽ እንክብካቤ አናደርግለት። ደከማችሁ እንዴ አንከባከበው። ለምን? አቤት ሳር ባፉ እና ጎርሰዋለን፣ ውሃ እናጠጣዋለን። ያበግ እንደው ምን አይነት ጻድቃናቸው ይላል። እንደው አዶብት ባረጉኝ ነው እንደው እዚሁ ተወልጄ ባደርግ ጥሩ ነበር ይላል። ለምን ለምን እንከባከበው? እንዳይከሳኮ ምና አያርዱኝ ይላል። ትናንትም አለ ይችሉ ነበር አልነኩኝ ይላል። አይቀርለት ግን የረኛ የበግ የእኛ የረኞች ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ስለ በጎቹ እስከ መታረድ ነው። እረኛ መቶ በጎች ነበሩት። የጠፋው በግ ስንት ነው? ያሉት ስንት ናቸው? የቱ ይበልጣል? በቃ ጦሴን ይዞ ደግሞ አንድ በግ መጣ ቀረ ምን ያደርግልኛል ብሎ አልተኛም። ዘጠና ዘጠኙን በጎች ትቶ አንዱም በግ ፍለጋ ወጣ ይላል እግዚአብሔር የወላችሁ ለእያንዳንዱ ነፍስ ዋጋ አለው። አሁን ዛሬ እዚህ ጉባኤ ላይ በጣም ብሶ መጥቷል። የቀሩ ቀረባቸው ነው የምንለው። እግዚአብሔር ግን የመጣነውን ትቶ ባዶ ወንበሮች ነው የሚቆጥረው። የጠፉ ጉዳይ ያሳስበዋል። አንድም ነፍስ ዋጋ አላት በእግዚአብሔር ዘንድ። በቤተ ክርስቲያናችን ቅዱስ ዮሐንስ አፈወርቅ የሚባል ታላቅ አባት አለ። በአራተኛው ክፍለ ዘመን የነበረ ክሪዞስቶም፣ በግሪኩ አፈወርቅ ያሰኘው የስብከቱ ጣዕም ነበር እና በጣም ብዙ ምእመናን የሚማሩት መምህር ነበር በዛሬዋ ቱርክ የምትባል ሀገር ትናንት ቁስጥንጥንያ ወይም ኮንስታንቲኖፕል የምትባል ሀገር በትልቅ ካቴድራል እንደ ሀጊያ ሶፊያ ባሉ ያስተምር ነበር ፓትሪያርክ ነው ቅዱስ ዮሐንስ አፈወርቅ እዚህ ላይ ፊት ለፊት የምታዩት አትሮንስ እንደውም በእሱ ጊዜ የተጀመረው ይባላል ቁመቱ አጠር ስለሚል ከፍ ብሎ ለሰው እንዲታይ ተሰርቶ ነው ይባላል እና ቅዱስ ዮሐንስ አፈወርቅ ሲያስተምር በጣም ብዙ ምእመናን ሊማሩ ይመጡ ነበር አንድ ቀን ግን ይገርማቸዋል። የጣዖት በዓል ይከበራልና ካርኒቫል አለ ጭፈራ አለ ብለው ያን ፌስቲቫል ለማየት ሰው ሁሉ ግልብጥ ብሎ ሄዶ፣ ሊማር የመጣው ሰው አንድ ሰው ብቻ። ስንት ሰው ቅዱስ አንሳፎ ወርቅ ረጅም ሰዓት ቆሞ ለዛ ለአንድ ሰው እያስተማሩ። አሁን እውነት እንነጋገር፣ የዛሬው ጉባኤ አንድ ሰው ቢመጣ ይካሄዳል? እኔም ልጣላ እችላለሁ። አይደለም በዛው እንደለመዳችሁት በኦንላይን አታገናኙኝም እንዴ ነው የምለው። ለአንድ ሰው ቆሞ አስተማረ። ፓትርያርክ ነው ልባሉ። ምን ነክቶ ነው አባታችን ለአንድ ሰው እንደዚህ የደከምከው? አሉት። ምን አለ ክርስቶስ እኮ የሞተው ለዚህም ሰው ጭምር ነው አለ። ነው አይደለም? ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውየ ብቻ ነበረ አለ። ገብቷችኋል? ከልባችን ለመምጣት ይርዳል። ሌላ ቀን ከልባቸው ቢመጡ ኖሮ ዛሬ ምን አይሉ አይቀሩም ነበር። የሆነ ነገር ሲመጣ ብን የሚለው ሰው ቀድሞም ከልቡ ስለማይመጣ፣ አንድ ነፍስ ዋጋ አላት። ስለዚህ አንዱን በግ ፍለጋ ወጣ። እስኪ ያገኘው ድረስ ፈለገው። እስቲ በሉ፣ እስኪ ያገኘው ድረስ ምን አለው? እግዚአብሔር የሚፈልገን ምን እስኪ እስኪ ሰለቸው አይልም አይሰለቸው፣ እስኪ ደክሞ አይልም አይደክሞ። እስኪ ያገኘው ድረስ ፈለገው። እግዚአብሔር እስኪ ያገኘን የሚፈልግ እኛ ደግሞ ለየት ያለ በጎች ከሆነን የምንደበቅ በጎች በዚህ ሲመጣ በዚህ የምንሄድ እስኪያገኘው ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው። ይሄ በጣም ድንቅ ነው። እስቲ ድንገራቸው አሁን ዛሬ ሙቀት ነው ባጋጣሚ በዚህ ሙቀት መቶ በግ እየነዳን ቀኑ ሙሉ መቼስ ብጠሯቸው አይሰሙ ማለት ነው በጎሽኑ ይመጣሉ እና መቶ በግ ወደ ዘይዱ ስንሉለ ድክም ብሎን፣ እስቲ ቤቴ ገብቼ አርፍ ልበል ብለን ስንገባ አንድ በግ ቢጠፋ ያንን በግ ፍለጋ ስንወጣ፣ ደስ እያለ ነው? እየተራገምን ነው አይደል? አዎ። ይህን መዘዘኛ በግ ፍለጋ በጨለማ ወተን፣ መቼስ በግ የሚጠበቀው ገጠር ነው፣ መብራትም የለም። ወተን ያን በግ ፍለጋ ተንከራተን ተንከራተን ተራራው ወተን ጫፍ ላይ የለም በጉ፣ ስንወርድ ታች የለም። አንድ ሁለቴ ደግሞ ሌሊት ነው እንቅፋት እግራችንን ይመታናል፣ ደማችንን ጠርገን በዛ ወንዙን ተሻግረን መጨረሻ በብዙ ድካም እኩል የሌሊት ላይ ያንን በግ አገኘ ነው። እንሸከሟን መልሱልኝ፣ መልሱ ቢቻል በዱላ ነው አይደል እንዴ? እንኳን በግ ይቅርና ልጅ ጠፍቶ ሲገኝ ምንድነው የሚደረገው? የእኔ ልምድ ላካፍላችሁ መሰል። መጀመሪያ ወላጆች ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። ሲገኝ ደግሞ ወይኔ የሚለው ልጁ ነው ነው አይደለም? ምን አንቀዠቀዠ ይባላል። አረ እመቤታችን ብቻ ናት። ይገርማችኋል፣ ክርስቶስ ጠፍቶባት ነበር እኮ። አንድ ጊዜ አልጠፋባት፣ ሶስት ቀን ጠፋባት። ሲጠፋ ፍለጋ ወጣች። ከዚያ በቤተ መቅደስ በመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች፣ የክርስቶስ አድራሻው የት ነው? ቤተ መቅደሱስ፣ ከነማን እግር ስር። ሌላ ቦታ አለ ካሏችሁ እሱ ክርስቶስ አደለም። የክርስቶስ አድራሻው ቤተ መቅደስ ነው። ቀረበችና እመቤታችን ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነከን? አለችው። ማናማ ስንፈልግ እኔና አባት አላለችም፣ አባትህና እኔ። ራሷን አታስቀድም እመቤታችን፣ ትሕትናዋን ተመልከቱ። አባት ያለችው ማንን ነበር? ዮሴፍ። ባይወልደውም መቼስ አሳድጎታል። ስለዚህ አባትህና እኔ ስንፈልግ ለምን አስጨነከን? አለችው። ክርስቶስ ደግሞ ይህን ይዘው ሰዎች ይኸው ከእናትየው ያዋወቀ ቡዳ ነው እና ለካ አባቱ ነው ለካ፣ ብለው የዮሴፍ ልጅ እንዳይሉት ክርስቶስ ምን አለ? በአባቴ ቤት ኖር ዘንድ እንዲገባኝ አታውቁም? ምን ደግሞ እሷ ያለችውን ይዛችሁ የዮሴፍ ልጅ እንዳትሉኝ፣ እኔ የማን ልጅ ነኝ? የአብ ልጅ ነኝ አለ። ሌላ ወላጅ ግን በእውነት ልጁ ጠፍቶ ሲያገኘው ከነከሰው በኋላ የት ነበርክ የሚለው ነው አይደል? አዎ። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? ተሸከመው። አሁን ዛሬ እዚህ ጉባኤ ላይ በጣም ብዙ ሰው ተጠርቷል። ከተጠሩት ሁሉ እኛ የመጣ ነው። በጣም አስተዋይ ስለሆነን አደለም። ተሸክሞ ያመጣን ማን ነው? እግዚአብሔር። ወደ እግዚአብሔር ቤት ለመምጣት እኮ አቅም ይፈልጋል። ብዙ ሰዎች መምጣት እየፈለጉ አይሆንላቸውም። እኔ ቤተ ክርስቲያን ሲሆን እግሬን የሚይዘው እንደሆነ አላቅም ይሉ ሰዎች አሉ። ነገ ጠዋት ተነስቼ አስቀድሳለሁ ብለው ተኝተው የሚያረፍዱ ሰዎች አሉ። በምህረትህ ብዛት ወደ ቤትህ እገባለሁ እንደሚል እኛ እዚህ ጉባኤ ላይ የተገኘ ነው፣ በማንቸርነት ነው። በእውነት እንዲህ ራቁትም በቸርነቱ ትከሻ ተሸክሞ ያምጣቸው እግሩ እንደዛ ላይቶ እኮ ነው። አያችሁ ያረኛ ሲያየው ያበግ ሲቅበዘበዝ እግሩ ዝሏል፣ ደክሞታል፣ ለመመለስ አቅም ያጥረዋል። ስለዚህ ሊሸከመው አለ። በኃጢአት የዛለ እግራችንን እግዚአብሔር አይቶ ሁላችንም ተሸክሞ ያምጣል። እውነትም ተሸክሞን ነው። አንድ ልጅ ይገርማቸዋል፣ ህልም ያይ ነበረ። ሕፃኑ ነውና በህልሙ ምን ያያል? ጭቡ ባለ በረሃ ላይ ብቻውን ሲሄድ ያል የራሱን የእግር ኮቴ ያል ሲራመድ እና በዛ በረሃ ውስጥ ብቻውን ሲሄድ፣ ከፊት ከፊት ደግሞ በጣም ትልቅ የእግር ኮቴ የትልቅ ሰው እግር ኮቴ ይመራዋል። እና ሲነቃ ደስ ይለዋል። በበረሃ ሲሄድ እግዚአብሔር ከፊት ከፊት ምን ይለኛል ይመራኛል ብሎ የተረጉመውና ይደሰታል። በኋላ ይሄ ልጅ አደገና እንደኛ ኃጢአት መስራት ለመደ፣ ያም ህልም ጠፋ። ከብዙ ጊዜ በኋላ ያን የድሮ ህልሙን ድጋሚ አየው። ግን ሲያየው ህልሙ ትንሽ ለወጥ ብሏል። ብቻ እሱ ከፊት ከፊት የእግዚአብሔር የትልቅ ሰው ግር ነበር ከኋላ፣ አሁን ግን የትልቅ ሰው ግር ብቻ ነው ያየው። ከዛ አዘነ። መቼስ እሱ ትልቅ ሆኗል፣ አሁን ሕፃን አይደለም እና እግዚአብሔር ተወይ ማለት ነው ብቻዬን ነኝ ብሎ ሲያዝን እግዚአብሔር ተገልጦ ምናለው፣ ያየኸው ግር የአንተን ሳይሆን የኔ ነው፣ ትቼ ሳይሆን ተሸክሜ ነው አሉ። እግዚአብሔር ሁላችንን ይሸከማል። አሁንም ተሸክሞን ሳይሰለች እዚህ እንድንመጣ ስለፈቀደ ስሙ የተመሰገነ ይሁን። ስለዚህ መጀመሪያው እንግዲህ ምመና የበግ አጠፋፍ ነው። አንድ ክርስቲያን እንዴት ነው የሚጠፋው ካላችሁ፣ የመጀመሪያው በእውነት እንደ በግ ነው የምጠፋው። እስቲ ልጠይቃችሁ፣ በግ የሚጠፋው አውቆ ነው? ሳይሆን፣ አውቆ ቀጠፋ በግ አይደለም። ምን እያደረገ ነው በግ የሚጠፋው? ሽፍትነት አምሮት ነው? ምን እያደረገ ነው መቼስ በግ እንዴት እንደጠፋ ለማወቅ በግ መሆን ያስፈልጋል። ሰው ሆነን እንሞክራለን። ምን እያደረገነው የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ ሌላ ሳር፣ እዚህ ጋር ውሃ ሲጠጣ ሌላ ውሃ እየደፈረሰበት፣ ወደ ሌላው ሲሄድ ሳያስበው ነው የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ሰዓት እያየ የሚጠፋ በቀል? ባቡሩ ከሁለት ሰዓት በኋላ ይሰ ይላል? ተኩላ ቢበላኝ ገደል ብ ገባ ይላል? አይልም። የመጀመሪያው ክርስቲያኖች አንድ ክርስቲያን ከቤተ ክርስቲያን ተለይቶ የሚጠፋው ልክ እንደ በግ ሳያውቅ አንድ በግ ሳያውቅ እንደጠፋ፣ ሳናውቅ የጠፋን በጣም ብሶች አለ ከእግዚአብሔር ቤት አንዱን ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ፣ አንድ ትምህርት ስንማር ሌላ ትምህርት፣ አንድ ስራ ስንሰራ ሌላ ስራ፣ በእንጀራ ጉዳይ ሰው ከቤተክርስቲያን ይጠፋል። አይኔ እኮ ድሮ አቤ ጉባኤ ምናምን ድሮ ነበር፣ አሁን እኮ ቢዚ ነኝ የሚሉ ሰዎች አሉ። ይሉ ይሄ በግ አሁን ቢዚ ነበር አልነበር? ይሄን ሳር እያገላበት ልክ እንደ በግ እየበሉ እየጠጡ የሚጠፉ ሰዎች አሉ። እንደ በግ ሳናውቅ የጠፋ አሁን እግዚአብሔር በቸርነቱ ይመልሰል። ተኩላ ቢበላኝም ብሎ አላሰበም። ተኩላ የተባለ መናፍቃና የበግ ለምድ ለብሰው ከሚመጡባችሁ፣ እንደ ተኩላ ነጣቂዎች ከሆኑ ከሀሰተኞች መምህራን ተጠበቁ ይላል።